የምታውሩ እንደሆነ አሁን ጓደኛዬ ጓደኛዬ ጓደኛ ያለችበትን ሪዝን አላውቅም። እኔና ጓደኛዋ የተዋወ እኔ ነኝ። ቲክቶክ ላይ የጻፍኩላት የቴሌግራሙ ኮምፕሊትሊ ጠፍቷል። የተጻጻፍ ነው በጠቅላላ ብዙም አልተጻጻፍንም፣ ግን ያለው እንዳለ ጠፍቷል። ቲክቶክ ላይ እኔ ነኝ ስልኬን ልኬላት፣ ላይቭ ላይነሽ ስጨረሽ ደውይልኝ ምናም ብዬ ቴክስት አደረኩላት። ከዛ በኋላ ቴሌግራም ላይ አወራን። ምንም ጓደኛዋ አላቅም ነብላኝ የሰማችሁ የሰማችው እንግዲህ እንዳለ ስቶሪን ስነግራት ምንም እንደማታቆና ነገረች። የነገረችኝ ስትሰማኝ የነበረው እና ስንጨርስ ምን እንድልልሽ ትፈልጊያለሽ? አለችኝ። ንገሪያት ቲክቶክ ላይ ወጥቼ ቪዲዮ ልሰራ ነው ብያታለሁ። አይዶኖ ጓደኛዋ ምን አይነት ኤቪደንስ ልትሰጥ እንደፈለገች አልገባኝም። በጥ ያወራ ነው እኔና ጓደኛዋ ይሄንን ነው አደር ስልሽ አለችኝ። አለቀ። ከዛ በኋላ ተገናኝተንም አውርተንም አናቅም። ምን ለምን ጓደኛዋ እንዳለች ራሱ እኔ አሁን ሌላ ጥርጣሬ ውስጥ ነው የገባሁት። ግን አት ሴም ታይም ለመስማት ደግሞ በጣም ፈልግ ያለውኝ። ሼር ታረግላት ነበር አስር ጊዜ። ሲቀጥል ደግሞ እንደዚህ ዙሪያ ጥምጥም ማደር መሄድ መሄድ አይጠበቅብሽም፣ ምንም ዙሪያ ጥምጥም መሄድ አይጠበቅብሽም። ማስረጃ አለኝ የምትይገረ ማስረጃሽን አውጥተሽ ማሳፈር ነው እኔ ካልሆነ ደግሞ በቃ ተሳስቻለሁ። ስሚኝ ማንም ሰው ስሚኝ ማንም ሰው ኢየሱስ ክርስቶስ አይደለሁም። እኔም አንቺም ኢየሱስ ክርስቶስ አይደለሽም። ስህተት ሳንሰራ አንኖርም ምድር ላይ እኔም ብዙ ጽፋት አጠፋለሁ፣ ብዙ ስህተት እሰራለሁ። እንደዚህ እኔ ግትር ነኝ ብያስብ ነበር። የአንቺ ግን ኢትስ ቱ ማች። በጣም ላለመሸነፍ፣ ይቅርታ ላለመጠየቅ፣ አንዴ በዚህ አንዴ በጓሮ አንዴ በፎቅ አንዴ በምን ትወጫለሽ።

ያልተዋጠልሽ ነገር ምንድን ናቸው? እነሱ ያልተዋጠልሽ ነገር ምንድን ነው? በስልክ አወራነውን ለፋሲካ እያለውን አላመነችም። አንድ ሆልዶን ሆልዶን ፋሲካ ብላሻለች አይደለ? እሱ መረጃ አለሽ ወይ አንቺ? ተደዋውለን ነው። እኔ ከመጀመሪያውኑ ጠዋት እኮ አለኝ። አንዴ ፅጌረዳ አንዴ ሁለቴ ሁለቴ ኦይ ፖስት ቪዲዮ ማህደር አንዝ ማህደር ማህደር አንዝለል ወሬ አንዝለል። እሺ፣ ሁሉንም ኤቭሪ ዲቴል ለምናወራው አሁን ለምሳሌ ፋሲካ አርጊልኝ ያለች መቼ ነው? ተደዋውላችሁ ነው? አዎ፣ ተደዋውለን ነው። የተደዋወላችሁበት አለሽ ሪበድ እሷ ከኔ ጋር እኮ ከ መጀመሪያ ስታዘኝ ገና ስናወራ የሀገር ሀበሻ ልብስ ታስመርጠኛለች። እንዴ ብዙ ልብስ እኮ እኔ የለኝ፣ ፎቶ ላኪልኝ እስኪ እያልኩ ያስመረጠችኝ ነበረ። ከዛ ልብሱን ለመች ነው የምትፈልጊው ስላት፣ ለጥምቀት አልፈልገውም፣ ስለዚህ በማንኛውም ሰዓት ይሁን ብቻ የምልብሰው እኔ ለፋሲካ ነው አለች። አንዴ አሁን ለምሳሌ ፎቶ ስታስመረጠሽ ማለት ነው፣ ፎቶ ስታስመረጠሽ፣ መቼም በስልክ አታስመረጥሽ። ማ ፎቶቹን እየላከሽ ነው ምታስመረጥሽ? እሱ ፎቶቹን ያስመረጠችሽ እስክሪን ሻት አለሽ? እንዳለ ልብሱን እኮ ነው እንትን ያለችው ድሌት ያለች ቴሌግራም ላይ እኮ ነው። እኔ ማለት ነው አንዴ እዚህ ጋር ስክሪን ማድረግ እችላለሁ። የሷ የመረጠችው ልብስ ዲዛይኑ ቀየር ያለችው ማለት ነው። ይኸውልሽ አሁን ይኸውልሽ አሁን መጣሽልኝ ማህደር። አንደኛ ነገር ማለት ነው ያንቺን ቴሌግራም አይተነዋል። የአንቺ ቴሌግራም በየወሩ ያጠፋል አያጠፋም? ያጠፋል። ይኸውልሽ ይሄን ልብስ ከለሩ ይቀየር ብላ ነው የሚያዘዘችው። አንዴ ማህደር አንዴ ስሜ ሰምታችኋል። እዚህ ጋር

ለወጣ አመታልሽ እንደ ውጪ ማን ሆድ ሆድሽን የያዘው ያዘው ሰው አለ፣ ሚዩት ነሽ ቢን ትግስትን በዛው አስገቢ በዛው፣ ችግር የለም። ይኸውልሽ ማህደር ፎቶዎቹን የተላላክሹበት ጊዜ ማለት ነው፣ እሱ ጠፍቷል አይደለም? የጠፋው ደግሞ የአንቺ ቴሌግራም በየወሩ ስለሚያጠፋ ነው። ስለዚህ አሁን እዚህ ጋር ይሄ ይኸውልሽ፣ እኔም አንቺንም ጽጌረዳንም አናውቃችሁም። ስለዚህ መረጃ ከሌለሽ በስልክ ከሆነ ሁለታችሁ ብቻ ያወራችሁት ከሆነ አንይዘውም አንይዘውም። ኦኬ፣ አሁን ወደ ሌላ ጥያቄ አልተዋጠልኝ። የሚያልሽውን ጠይቅ። ይሄ የፋሲካዊ አንቺ ውድቅ ነው የሚሆነው። ምክንያቱም መረጃ የለሽም። በስልክ ነው አልሽ እኮ ታዲያ። የተደዋወላችሁበት በጣም ያንድ ነገር ልናገር ቀንስ። የለም አንድ ነገር ልናገር ከኔ ጋር ከማርች ሰርቲን ጀምሮ ነው እያለው እኮ ነው ያልኩሽ። እኔ አቡ ከማርች ሰርቲን ጀምሮ ነው። ግን መጀመሪያ ላይ ስንደዋወል ይሄ ልብስ ስታስመርጠኛ ሀገር ልብስ ከዛ ይሄኛው ይሁንልኝ ለእኔ ለኔ አለች። ማርች 14 ማለት ነው ይሄ ሁላ ተዳውለን የምናወራው፣ እያወራን ነው ስንላላክ የነበረው። አሁን ይሄ ለፋሲካ ይሁን እንደዚህ፣ ነው የእምነት ጉዳይ ነው እሷ እንድታምን አሁን ልቦና ስለሚያውቅ ነው የሚነግርሽ። እኔ እንድናገር አብዴት ያደርጋል ገና ማንም ሳይጠይቀኝ ከሆነ ስልኬ አብዴት ያደርጋል። ያልኩኝ አይደለም ሳትመጣ ማርች 13 ማለት የዛሬ የዛሬ 16 ቀን ነው። የዛሬ 16 ቀን ቀን ማለት ከዚህ በፊት የጻጻፋችሁት ከአንድ ወር በፊት ያለው ጠፍቶ የአስራ ስድስቱ ቀን ብቻ ነው ያለው ማለት ነው። ሶ አሁን ይሄ አሁን ራሱ ያለሽ መረጃ ኤፕሪል አስራ ስድስት ላይ ይጠፋል። ሶ ከማርች አስራ ሦስት ጀምሮ ካለሽ ከዛ በፊት ያለው ጠፍቷል ማለት ነው። አብ ሀቡ ልንገርሽ፣ ሲጀመር ማርች አስራ ሦስት አይ ዶንት ኖ በቤትኛው እየቆጠሮች እንደሆነ አላውቅም። ያወራነው ሀያ ቀን ስጪኝ ያለችኝ ማርች ሶስት ነው ከዛ በኋላ አልተደዋወልንም አልተጻጻፍንም ከዚህ በኋላ አልጠይቅሽም አስበሽ ቀሚሱን አድርሽ ብዬ ዘጋሁ ዳወዝ ማርች ሶስት አለ አወጥ አለሁኝ ዶሞሪ ማርች ሶስት አወራን ድጋሚ መች ጻፍኩላት ማርች ትዌኒፎር በሀያ አንደኛው ቀን ምን ድብልቅልቅ ያለ ነገር እንደምታወሪ አልገባኝም። እኔ ሲጀመር የምታወሪው ማርች 13 ምናምን አላወራንም። ስልክ የት አንስተሽ ነው? ሲጀመር እኔ ለአንቺ በስልክ ያወራሽ ስልክ ብትመልሺማ እዚህ ሁሉ ነገር ውስጥ አንገባም ነበር። ቴክስ ብትመልሺማ እዚህ ሁሉ ነገር ውስጥ አንገባም ነበረ። መጀመሪያ ደውለሽ፣ መጀመሪያስ ተደዋውለን፣ ይሄ ልብስ ለፋስ ነው ዲሴምበር ላይ ነው ያወራነው። በስነ ስርዓት ስልካስ ያወራሽኝ በስነ ስርዓት ምታወሪኝ በየቀኑ የነበረው ዲሴምበር ላይ ቀብዱን ሳልክልሽ ኤቭሪዴ እናወራ ነበር። ብዙ ነገር ነግረሽኛል። አዎ። ከዛ ውጭ ግን ቀሚሱን አዘዝኩሽ ወር ምናምን ሲያልፍ ኮንታክት ሳደርግሽ መልስ አልመልስም አላናግርም ብለሽ ቆይተሽ ሼም ይዞኝ ነው ምናምን ብለሽ ቮይስ ላክሽልኝ። ሀያ ቀን ብቻ ስጭኝ ውዴ አልሽኝ። ኦኬ ከዚህ በኋላ አልጠይቅሽም አልኩሽ። እሱን መቼ ነው ያልኩሽ? ማርች ሶስት ነው ያልሽኝ፣ ሀያ ቀን ስጭኝ ያልሽኝ። ቴክስቱን ማሳየት ይችላሉ አሁን ግሪን ስክሪን አድርጌ ከዛ በኋላ መቼ ነው ድጋሚ የጠየኩሽ ማርች 24 ይህንን ስለማቅ ነው ሁሉን ነገር በአይምሮ እያስኩኝ የነበረው እንደምታዋሽኝ ስለማቅ this is not the first time የመጀመሪያሽ እንዳልሆነ አውቃለሁ እንደምታዋሽኝ አውቃለሁ የባሰ ውሸት እየደራረብሽ አታናጅኝ ሰው በተኛ በሌሊት አታስጪኝ መረጃ ካለሽ መረጃሽን አውጪ በስልክ ነው በምንድን ያወራነው አትበይ ምክንያቱም በስልክ አላወራንም አል ስልክ ሲጀመር አታነሽም መረጃ ካለሽ ቴክስት ስክሪንሾት አለኝ ስት ስታስፈራሪኝ ያለ ነበር እንዴ

ማለ ያወራሽ ከሆነ ዩት ነሽ። እዚህ ጋር ነጥብ። እንዲህ ከምታወራ ድረስ ሀቡ ቴሌግራም እያወራ ነው። ተረዳሽኛ? ሀቡ ከመላፋ በፊት ልብስ እያስመረጠችኝ ለመች ነው ምትፈልግ እናወራ ነበር። ለፋሲካ ነው የምትፈልገው ብላኛል። እንደዚያ ለፋሲካ ሀቡ ስሚኝ አሬ እኮ እሰማሻለሁ። አንድ ይልሽ፣ አሁን አንቺ እያልሻለሽ ያልተዋጠልኝ ነገሮች ስላሉ ለዛ ነው ይቅርታ አልጠይቀው ብለሻል። ካልተዋጠልሽ ነገሮች አንደኛው የፋሲካው ነገር ነው አይደለ? የፋሲካው ደግሞ መረጃ የለሽም። መረጃ የለሽም ስልሽ፣ ስልክ ነው ያለሽ፣ ስልክ ተደዋውለን ነው አልሽ እኮ። ስልክ እንደተደዋወላችሁ ራሱ ስልክ እንደተደዋወላችሁ ራሱ እኛ አናውቅም። ስለዚህ እዚህ ጋር ያለው ሰው ሊፈርድ የሚችለው ያየውን ነገር ነው። ገባሻ? አንቺንም ጽጌንም እኛ ትናንትና ያናወቅናችሁ። ስለዚህ ይሄኛው አይያያዝም። ሌላ ያልተዋጠልሽ ነገር ካለ ወደ እሱኛው እንሂድ። የፋሲካውን ተዩ፣ ምክንያቱም ጽጌ ማስረጃ አላት። አንቺ እዚህ ጋር የለሽም። ስለዚህ ይሄ አይያያዝም። ሌላ ሁለተኛ ያልተዋጠልሽ ነገር ካለ እሱን ንገሬን። ሁለተኛ ሌላ ማለት ነው። ይሄ የፋሲካው። ሌላ ሁለተኛው ነገር ደግሞ ሁለተኛው ነገር አንደኛው ልጅቷን ደወለችላት አይደል? ከላይ ብላ ሰጥታ ደወለችላት ላት በኋላ ስም እየጠራ ማነን ኦኬ እሺ ማለት ነው። እሷን ገብታ ስጠይቃት ማደርጋ ቅሬታ አለኝ አካ ብሬን ወይም ደግሞ ልብሴን ትላክልኝ ምናምን ስትላት ምን እንድልልሽ ትፈልጊያለሽ ትላታለች። አንዴ የተደዋወሉት ከዛ በኋላ አይ ከሁለቱ አንዱ የሆነ ነገር እንድታደርግ እኔ ፖስት ላደርጋት ነው፣ ላይቭ ላይ ቲክታክ ላይ ምናምን ስትላት አረ ቆይ ላደንግጣ ትደውልልኛለች ልጅቷ ማለት ነው። እዛው ላይ ሆነ አየር ላይ ሆና ትደውልልኝና በአጋጣሚ እኔ ሌላ እቃ ፈልጌ እሷ ጋር እያወራን ነበረ፣ እሷ ከመደወላ በፊት ማለት ነው። ማ ይቅርታ፣ ደግም የደወልኩብሽ እንደዚህ እንደዚህ አይነት ልጅ ደውላልኝ ነበረ። ስለዚህ ለምን አካውንት ላኪልኝ ብያት ነበር እኮ በእናትሽ ለምንድን ነው አካውንት ማትልከው ብዬ እኔ ቀለል አድርጌዋል። ምክንያቱም እኔ ከአንድ ሁለት ሶስት ጊዜ ከስተመሬ ስለሆነች በዚህ ደረጃ ስላልጠበቀው ከዛ ስላት በቃሽ ነግራታለሁ። ከዛ ምን ትላታለች? መነን ራሷን ማለት ነው እንዴ፣ አካውንት ላኪልኝ ብለሽ ብላሻለች እኮ ለምንድን ነው ማትልኬላት ስትላት አረ ብላኛለች። እንዴ ኦኬ፣ ጥያቄ ጥያቄ አለኝ ትጨርስ ጨርስ ጥያቄ አለኝ። እንዴት ጨርስ እና ከዛ አንቺ ያወራሽውን ስለምታውቂ ቲክቶክ ላይ ያለውን ስክሪን ሾት ይዘሽ ነይ፣ ችግር የለውም አለ። በቃ ሚውት አድርጊ እና ቁጭ ከዛ ትላት አለች ማለት ነው። ከዛ ስትላት እችልሽ በቃ ጨረሱ ማለት ነው። ከዛች ጋር ጨርሳ ወጣች። ከዛ እኔ ለምንድን ነው ደወለች እንጂ በተደጋጋሚ ከማርች ሀያ ሰባት ጀምሮ ትደውላለች ማለት ነው። ከዛ ፋይናሊ እኔ ዝም አልኳትና ፖስት አደረገች። ከዛ በፊት ግን ቮይስ አድርጊያለሁ አንቺ ቮይስ ኦቨርሽን እንዳለ ስክሪንሻት አድርገሽ ቀኑን ቮይሱን ሳይሆን ቀኑን አላጠፋሽው በስተቀር ትናንት ምን አልሽ? ቴሌግራም ላይ ድሌት እኔ ድሌት ካልኩኝ ድሌት የሚል ነገር ይመጣላሽ። ቴሌግራም ድሌት ሲባል ድሌት የሚል ነገር የለውም ዋትስአፕ ነው እንጂ እንደዛ የሚያደርገው አንዴ። አሁን መነን ጋር ነን፣ ስለ መነን ነው የሚያወራሽ አለች። ከዛ በኋላ ምን አለች አትመስልሽ? አዎ ምን አለቻት መሰለሽ? እንደዛ ስትላት አካውንቱን አላከችላት። ኦኬ ብላኛለች እንዴ ብላ ወጣች ማለት ነው። ይሄ እንደዛ ካለቻት ለምን የዛውን ቀን እኔን አላለችኝ? ከዛ ልትፖስተው እንደ ማርች ሰርቲ ነው 29 በነሱ አላቀ ልትፖስተው፣ ማታ ትደውላለች ምናምን አላነሳውላት። ከዛ ሁላ ፖስት አደረገችው። ከዛ ከስቶር ላይ ገብቼ ለምንድን ነው ፕሊስ አካውንትሽን ላኪልኝ። ከዛ በፊት አካውንት ላኪልኝ ብያታለሁ ግን አላ እንትን አላለችም አላከችልኝም ነው እያልኩ፣ ሁለቱ ነገር አትዋጠልኝ። ጥያቄሽ ምንድነው? ይሄው ጥያቄሽ ምንድነው? ጥያቄሽን ንገሪኝ። ምንድነው ያሁን ጥያቄው? የዚህ እንዳለ ጥያቄ ወደል ነው። ጽጌ አንዴ አንቺ ነው አይደለም። ቆይ አንዴ ጠቅለል አርገሽ ጥያቄው ንገሪኝ። ማህደር ማደር ነው ጽጌ ነገር እሷ አሁን ቴንኩ እሷ፣ ጽጌ ማለት ልጅቷ አላለችኝም ነው እያለች እያዋሸች ማለት ነው። አንደኛ በሴት እያወራ ነው ዋሽታው ምን አላለችኝም ነው ያለችው? በስነ ስርዓት ቆጥ አርገሽ ንገሪ። ምንድን ነው አላለችኝም ያለችው? አላለችኝምማ ልጅቷ አካውንትን አላከችልሽም ወይ? አረ ቆይል አስቁማ፣ እሷን እያወራቻት አስቁማ። ለኔ መደወላን አላመነችም ጽጌ። ተረዳሽኝ እዚህ ጋር? ኦኬ። አንዴ ሜት አድርጊ ላውራኒ። አቡዬ አው ቀደንች። ኦኬ አቡዬ፣ ይሄ ነገር አሁን ክሬት አርጋ የመጣችው ነው። ለምን በይ አሁን ስክሪን ላይ አሳየዋለሁ ከልጅቷ ነን ኮንታክት ያወራ ነው አንድ ጊዜ ነው ከልጅቷ ጋር አንዴን ያወራ ነው ላይቭ ላይ ገብቼ ሰላም አልኳትና ስትጨርሺ አውሪኝ ብዬ በቴክስት ስልኬን እሱን አስገባዋለሁ ችግር የለው ከዛ ጻፍኩላት ቴሌግራም ላይ ኮንታክት አደረገችኝ ከዛ በኋላ ሲጀመር ማህደር ጓደኛሽ ናት ምናምን ሰዓት አዎ ጓደኛዬ ናት አለችኝ። እንደውም እውነቱን የተባባልነውን ላውራ። ከዛ በኋላ ኦኬ ይኸውልሽ ቀሚሳ ዝዣት እንዲ እንዲ ብዬ ስል አይ በጣም ጓደኛሞች አይደለንም፣ እየተዋወቅ ነው በስራ ነው አለችኝ። እንደውም ስቶሪው ሲጀምረው ማለት ነው ልጅቷ ዩኖ ጓደኝነታቸው ብዙም እንዳልሆነ እዛ ጋር ሜንሽን አረገችልኝ። ኦኬ ኢኒዌይስ ታውቂያታለሽ ንገሪያት እንዲ እንዲ ተፈጥሮ ብዬ የድሮውን ጀምሮ ግን አጠር አድርጌ ነገርኳት። ከዛ በኋላ ልጅቷ በጣም ብዙ የምትናገር ልጅ አላለችም፣ እና እሺ ነው የምትለው ሁሉንም። ከዛ ምን እንድልልሽ ትፈልጊ ያለሽ አለችኝ። ከዛ በኋላ ነገርኳት፣ ቲክቶክ ላይ ፖስታት አለው ነግርያት ንገርያት አለው ግን ንገርያት ብዬ አልኳት። ከዛ እሺ እነግርልሻለሁ አለችኝ። ተዘጋ። አሁን ማህደር እያለች ያለችው አካውንት ላኪልኝ ብላሽ አልነበር ወይ አለቻት ነው እያለች ያለችው። እና አንዴ ተገናኝተናል። ልጅቷ ስቶሪውንም የማታቅ ልጅ ናት። ስቶሪውን እኔ ነኝ የነገርኳት የት አውቃ ነው አካውንት ላኪ አንቺ ያልሽውን ብለሽ እንኳን ቢሆን ሲጀመር አላልሽም ብለሽ እንኳን ቢሆን የት አውቃ። አንዴ ያወራ ነው በስልክ። የት አውቃ ነው ለእኔ እንደዛ ያለች? ይሄን መልሽልኝ እንግዲህ። ከኔ ጋር ስናወራ ምንም የተቆራረጠ የለም በቀጥታን ያወራ ነው። አውርተን ቻውን የተባባል ነው። እኔም እኮ አንዴ ላይቭ ላይ ያስወጣሻት አለች፣ ላይቭ ላይ ያስወጣሻት ተጻጻፋችሁ፣ ስልክሽን ላኪልኝ አልሻት፣ ላከችልሽ፣ ቴሌግራም ደወልሽላት። ከዛ በኋላ እየተደዋወላችሁ እዛው ላይ ማደር እንደዚህ እንደዚህ ምናምን ጓደኛሽ ናት ወይ ምናምን ብለሽ አውራሻት፣ ጨረሳችሁ። ከዛ ቶታሊ ውሸት። ምክንያቱም ስናወራ ምንም በመሀል ያቋረጠችኝ ነገር የለም። ቀጥታ አውርተን ምን ልበልልሽ ብላኝ ነው የዘጋችሁ። በመሀል ደወለችልኝ ምናምን ይሄ ክሬት አደረግሽ። አየሽ፣ አዚባ ነው ይፈላል። አንቺ ያዋሽታት ነው አደረጋችኋለሁ ሁለታችን ት አደርጋችኋለሁ። ምክንያቱም እዚህ ጋር ኮንቨርሴሽኑ ነው የነበረው በጽጌሬዳና በመነን ነው። ሶ ማህደር እርግጠኛ ልትሆኚ አትችይም በሁለቱ ወሬ። እኔና ጽጌሬዳ ተደዋውለን ያወራነውን ነገር እኔና ጽጌሬዳ ነው እንጂ የምናውቀው፣ ማህደር ልታቂ አትችይም። ከዚህ ደግሞ ምክንያቱም ሁለታችን በሁለታችን መሀል ያለን ኮንቨርሴሽን ነው። ላይቭ ላይ ነበረች ከስር ጻፈች።